ይህም ተጫዋች በ2016 ዓ ም በድንገት የኳስ ጨዋታ እየተካሄደ ባለበት ወቅት እርቃኑን እየሮጠ ወደ ሜዳ በመግባት ብዙዎችን አስደንግጦ ነበር። መቼም ሕይወት በከፍታና በዝቅታ የተሞላች ብትሆንም አንዳንድ ጊዜ ግን እንዴትና ለምን እንደሆነ በውል ባልታወቀ መልኩ ወደ አልታሰብ አቅጣጫ ስታመራ ይታያል። ታዲያ እኛም ለዛሬ በአንድ ወቅት ብዙዎች በብዙ የጠበቋቸውና ለትልቅ የታሰቡ እግር ኳስ ተጫዋቾች በተለያየ ምክንያት ሕይወታቸው ወደ አልታሰብ አቅጣጫ ምርቶ ያላቸውን ዝናና ችሎታ ተው ወደ ሚዲያ ብቅ ሲሉ ይስተዋላል። ታዲያ እኛም ለዛሬ የእነዚህን ተጫዋቾች የሕይወት አጋጣሚ ሹክልንላችሁ ነውና አብራችሁን ቆዩ። አስረኛ ፍሬዲ አዱ ፍሬዲ አዱ ገና በ14 ዓመት እድሜው ነበር የፕሮፌሽናል እግር ኳስ ተጫዋችነት ህይወትን አንድ ብሎ የጀመረው። በጊዜው በነበረው አስደናቂ ችሎታም እንደ ማንቸስተር ዩናይትድ ባሉ ትላልቅ ክለቦች ጭምር ይፈለግ የነበረ ተጫዋች ሲሆን እርሱ ግን ለሀገሩ ክለብ ዲሲ ዩናይትድ ፈርሞ ገና በለጋ ዕድሜው የጎል ካዝናውን አንድ ብሎ በመጀመር ችሎታውን ለዓለም ያሳይ ጀምር ብዙዎችም ቀጣዩ ፔሌ እስከ ማለት አድርሷቸው የነበ ነበረ ሲሆን ገና በለጋ እድሜው ከናይክ ጋር የሚሊዮኖች ዋጋ የሚያወጣ ውል ተፈራርሞ የራሱንና የቤተሰቡን ሕይወት ሊቀይር ችሎም ነበር። ለኤምኤሌስ ክለብ ሲጫወት ቆይቶም 18 ዓመት ሲሞላው ቤኔፊካ በሁለት ሚሊዮን ዶላር ዋጋ የተቀላቀለ ቢሆንም ያ ብዙዎች በፔሌ አይን ሲያዩት የነበሩ ፍሬዲ ብዙም ብቃቱን ሳያሳይ በ98 ጨዋታዎች ውስጥ 13 ጎል ብቻ በማስቆጠሩ መጥፎ የውድድር ዓመትን አሳልፎ ከክለቡ ተለያየ። እንዲህ እያለ የእግር ኳስ ሕይወቱ ቁልቁል እየወረድ የመጣው ፍሬዲ እግር ኳስን ብዙም ሳይጠግባት በመጨረሻም ክለብ አልባ ሆኖ ገና በለጋ ዕድሜው ፈላጊ ክለብ አጥቶ ተቋጭቷል። በአንድ የቴሌቪዥን ጣቢያ ላይ ባደረገው ቃለ መጠይቅ ላይም በደረሰበት ከፍተኛ የቤተሰብ ችግር ምክንያት የእግር ኳስ ሕይወቱ ላይ ከፍተኛ ጫና እንዳመጣበትና በጊዜው በጭንቀት ምክንያት በቂ እንቅልፍ እንኳን ማግኘት እንደተሳነው ተናግሯል። በመጨረሻም በሞናኮ ግሪክ ቱርክ፣ ሰርቢያና ፊንላንድ ክለቦች ሲዘዋወር ቢቆይም የተወራለትንና የተጠበቁን ያልሆኑ ባለመገኘቱ ፍጻሜውን በአንድ የስዊድን ሶስተኛ ዲቪዚዮን ክለብ ውስጥ አድርጓል። ዘጠነኛ ዮአኪም ፈርናንዴዝ ዮአኪም ፈርናንዴዝ በ1995 ከዚነዲን ዚዳን ከመሳሰሉ ታላላቅ ተጫዋቾች ጋር መጫወት የቻለ ትልቅ ተጫዋች ሲሆን፣ በጨዋታ ዘመኑም በደረሱበት ተደጋጋሚ ጉዳቶች የተነሳ እንደተጠበቀው እግር ኳስ ችሎታውን ብዙም ሳያሳይ ከእግር ኳስ ዓለም ለመለየት የተገደደ ሲሆን፣ ከዚህም በኋላ ነገሮች ተባብሰው ጎዳና ላይ እስከ መኖር ደርሶ የነበረ ሲሆን፣ በ2016 ዚዳን የቻምፒዮንስ ሊግ ድል ባደረገበት ማግስት ዮአኪም ፈርናንዴዝ በፈረንሳይ ውስጥ አን ባዶ ቤት ውስጥ ህይወቱ አልፎ ተገኝቷል። ስምንተኛ ብሬኖ። ብሬኖ በ18 ዓመቱ ለሳኦ ፖሎ ቡድን ሲጫወት የነበረ የብዙዎችን ቀልብ ይሳበ ብራዚላዊ የእግር ኳስ ተጫዋች ሲሆን በዘመኑ እንደ ራፋኤል፣ ሉሲዮ፣ ቲያጎ ሲልቫ እና ማርሴሎ ያሉ አንጋፋ ተጫዋቾች ቢኖሩም ብሬኖ የብራዚል ምርጥ ተከላካይ የሚል ስያሜ ተሰጥቶት ነበር። ለዚህም ነበር እንደ ፊዮረንቲና፣ ጁቬንቱስ እና ሪያል ማድሪድ ያሉ ክለቦች እንዲፈርምላቸው ጥያቄ አቀረቡለት። ነገር ግን እሱ በ2008 ዓ ም ባየር ሙኒክን በ12 ሚሊዮን ዩሮ የተቀላቀለ ሲሆን ለብዙዎች ይህ ወደ ስኬት የሚያመራው መንገድ መስሎ ቢታይም እውነታው ግን ከዚህ ራቀ። ብሬኖ ከቤተሰቦቹ ተለይቶ ሌላ ሀገር ሄዶ መኖር እየከበደው እንደመጣና በ2010 ዓ ምት ጉልበቱ ላይ የደረሰበት ጉዳትና በአስፈለገው የቀዶ ጥገና ሕክምና ምክንያት ለረጅም ጊዜ ከእግር ኳስ እንዲርቅ ሆኗል። በ2011 ዓ ምት በድጋሚ ቀዶ ጥገና እንደሚያስፈልጉ ሲነገረው በንዴት የገዛ ቤቱን በእሳት እንዳቃጠለም ይነገራል። በዚህ ምክንያት ለአንድ ዓመት ያህል በእስር እየቆየው ብሬኖ ከእስር ከተፈታ በኋላ በ2015 ዓ ወደ ብራዚል በመመለስ ለሳኦ ፓውሎ እና ቫስኮ ደጋማ ቡድኖች በጥቂቱ ቢሆን ተጫውቷል። ሆኖም ግን ጉልበቱ ላይ በደረሰበት ምክንያት እግር ኳስን ሙሉ በሙሉ ለማቆም ተገዷል። ከዚህ ሁሉ ውጣውረድ በኋላ አሁን ላይ በኢንስታግራም ገጹ ላይ በሚለቃቸው ፎቶዎች የተረጋጋ ህይወት እንዳለው መረዳት ይቻላል። ሰባተኛ ዴቪድ ጄምስ የእንግሊዛዊ ግብ ጠባቂ ለሊቨርፑል፣ ለማንቸስተር ዩናይትድ እና ለእንግሊዝ ብሔራዊ ቡድን ሲጫወት ብዙዎች የሚያውቁ ሲሆን በ205 ዓ ምት የአውሮፓ ዋንጫ ማጣሪያ ጨዋታ ላይ እንግሊዝና ፖርቹጋል ሲጋጠሙ ሀገሩን ወክሎ የቀረበ ድንቅ ግብ ጠባቂ ሲሆን ከዚህም በተጨማሪ የተለያዩ ትላልቅ ብራንዶች አምባሳደር ሞዴል ጭምርም ነበር። በተጫዋችነት ዘመኑም ወደ 20 ሚሊዮን ዩሮ የሚጠጋ ገንዘብ ቢያገኝም አብዛኛውን ውድ መኪናዎችንና ልብሶችን በመግዛት ጉዳት ያጠፋ የነበረ ሲሆን 2015 ዓ ም ከባለቤቱ ጋር ፍቺ በመፈጸሙ ወደ 3 ሚሊዮን ዩሮ የሚደርስ ገንዘብ አቷል። በዚህም የተነሳ ሕይወቱ ቁልቁል እያመራ የመጣው ጀምስ በስተ መጨረሻም ያለውን ሀብታቶ የተጫወተባቸውን ማሊያና ጓንት እስከ ማጫረት የደረሰ ሲሆን አሁን ላይ በአንዳንድ የእንግሊዝ ቴሌቪዥን ጣቢያዎች ላይ ብቅ እያለ ቃለ መጠይቅ ሲያደርግ ይታያል። ስድስተኛ ጆርጅ ቤስት። ጆርጅ ቤስት በጊዜው የባላንዶር አሸናፊና የፊፋ የዓመቱ ምርጥ አምስተኛ ተጫዋች የነበረ አየርላንዳዊ የእግር ኳስ ዓለም ሰው ሲሆን ከስልሳዎቹ እስከ ሰባዎቹ ድረስ ከማንቸስተር ዩናይትድ ጋር በርከት ያሉ ዋንጫና ድሎችን ተቀዳጅተዋል። ታዲያ ስኬትና ድልን እየተቀናጀ የመጣው ጆርጅ ይህ ስኬቱ ብዙም አልቆየም ነበርና በነበረበት ከፍተኛ የመጠጥና ውድ መኪና የመግዛት ሶስ ያለውን ሁሉ እንዲያጣ እንዳደረገው የተናገረው ጆርጅ ቤስት በሰዓቱ ከፍተኛ የሆነ የአልኮል መጠጥ ሱስ ነበረበት። በአንድ አጋጣሚም የእግር ኳስ ዘመኑ ካበቃ በኋላ ጠጥቶ በመንዳት ተከሶ ታስሮ የነበረ ሲሆን በሚያሳዝን ሁኔታም በ2005 ዓ ም በ59 ዓመቱ ባደረበት የጉበት ህመም ምክንያት ህይወቱ ሊያልፍ ችሏል። አምስተኛ ሲናን ኩሩር። ሲናን ኩሩር አሁንም በእግር ኳስ ዓለም ውስጥ ያለ ቢሆንም ችሎታቸውንና አቅማቸውን አባክነዋል ተብሎ ከሚታሰቡ ተጫዋቾች መካከል የሚመደብ ተጫዋች ነው። መጀመሪያ አካባቢ በአሳየው ብቃቱ ትኩረትን የሳበው በጀርመኑ ቦርሲያ ሞንቼግላድ ባ የእግር ኳስ ክለብ ሲሆን ዝናና ገንዘብ ሲመጣ ትኩረቱን ሌሎች ነገር ላይ በማድረጉ የእግር ኳስ ህይወቱ በአጭሩ ሊቋጭ ችሏል። በዛን ጊዜ የነበሩት አሰልጣኙ እግር ኳስ ላይ እንዲያተኩር ያስጠነቅቁት የነበረ ሲሆን በ2014 ዓ ም የባየር ሙኒክ ክለብን በ3 ሚሊዮን ዩሮ ቢቀላቀልም ይህ ሰው ግን ከእግር ኳስ ይልቅ ወደ ቅንጦታዊ አኗኗሩ እየተሳበ ይመጣ ጀመር። በዚህም ታዲያ የፀጉር አስተካካዮቹን ከእንግሊዝ ድረስ እያስመጣ ፀጉሩን ይሰራ እንደነበርና ከሙኒክ ወደ ሴንት ትሮፔ የ85 ኪሎ ሜትር ርቀትን ለመጓዝ እጅግ ውድ ዋጋ እየከፈለ የግል ሄሊኮፕተሮችን ይጠቀም እንደነበር መረጃዎች ይጠቁማሉ። ታዲያ ከእግር ኳስ ይልቅ የቅንጦት ነገሮች ላይ ትኩረቱን ያደረገው ሲናን ቀስ በቀስ ውጤታማነቱን እያጣ በመምጣቱ ሙኒክን ለቆ ለእርታ በርሊን የተሸጠ ሲሆን እዛ የነበሩት አሰልጣኙ ፓል ዳርዳይ ታዛዥ እንዳልነበር ይናገሩ ነበር ነበር። አሁን ላይም በቱርኩ የሶስተኛ ዲቪዚዮን ቡድን ውስጥ የ10 ሺህ ዩሮ ዋጋ ያለው ተጫዋች ነው። አራተኛ ፖል ጋስኮይን። ፖል ጋስኮይን ወይንም በቅጽል ስሙ ጋዛ ተብሎ የሚጠራው እንግሊዛዊ ተጫዋች በአስገራሚ ችሎታውና በተግባቢ ባህሪው ይታወቅ ነበር። ከሁሉም በላይ የሚታወሰው በ1990 የዓለም ዋንጫ ግማሽ ፍጻሜ ጨዋታ እንግሊዝ ከጀርመን ጋር ስትጋጠም፣ ፖል ጋስኮይን ከፍጻሜው ጨዋታው እንዳይጫወት የሚያደርገውን ሁለተኛ ቢጫ ካርድ በመመልከቱ ስሜቱን መቆጣጠር አቅቶት ሲያለቀስ ብዙዎች ያስታውሱታል። ታዲያ ይህ የከባድ የመጠጥ ሱስ የተጠናወተው የእግር ኳስ ተጫዋች ሶስት የእግር ኳስ ህይወቱን ያከበደበት ሲሆን በቀን እስከ ሁለት የውስኪ ጠርሙሶችን ይጠጣ እንደነበርም ይነገራል። በዚህም ለከፍተኛ የጤና እክል በመዳረጉ ከፍተኛ ችግር ውስጥ ገብቶ የነበረ ሲሆን አሁን ላይም በቦርነማውንዝ ከተማ የተረጋጋ ህይወት እየኖረ ይገኛል። ሶስተኛ ላርስ ኤልስትረፕ ላርስ ኢልስትራፕ በፈረንጆቹ በ80ዎቹና በ90ዎቹ ውስጥ የዴንማርክ አጥቂ የነበረው የእግር ኳሱ ዓለም ሰው ሲሆን እንደ ሉተንታውን ላሉ የእንግሊዝ ክለቦች የተጫወተ ተጫዋች ነው። የዚህ ሰው ዕውቅና ይበልጥ እየጎላ የመጣውን በ1992 ዓ ም የአውሮፓ ዋንጫ ሲሆን በጊዜው ዴንማርክ ለቻምፒዮንሺፑ ሳታልፍ የቀረች ቢሆንም በጦርነት ምክንያት ከመሳተፍ የታገደችውን ዩጎዝላቪያን ተክታ እንድትገባ በመደረጉ በላርስ ከፍተኛ ሚና ዋንጫውን ወስዳለች። ነገር ግን ከ1993 ዓ ም ጀምሮ ላርስ የአእምሮ የጤና ችግሮች ያጋጥሙ ስለነበር በ1999 ዓ ም አንድ ነጻ ልጅ በከባዱ በመምታት ተከሶ በእስር እንዲያሳልፍ የተደረገ ሲሆን ከእስር ከወጣ በኋላም እምብዛም የማይታየው ላርስ በ2016 ዓ ም በድንገት የኳስ ጨዋታ እየተካሄደ እያለ እርቃኑን እየሮጠ ወደ ሜዳ በመግባት ብዙዎችን አስደንግጧል። ዛሬ ላይ ላርስ ምንም እንኳን ከደረሱበት የአእምሮ እክል እያገገመ ቢሆንም ስሙን በዴንማርክ የእግር ኳስ ታሪክ ላይ ጽፎ አልፏል። ሁለተኛ አድሪያኖ ቀጣዩ ሮናልዶ ይሆናል ተብሎ ይጠበቅ የነበረው ብራዚላዊ አጥቂ አድሪያኖ በብዙ እግር ኳስ አፍቃሪያን የሚወደድና የላቀ ችሎታ የነበረው ተጫዋች ሲሆን አንዲት የህይወት አጋጣሚ ህይወቱን ያመሰቃቀለችው ሲሆን አድሪያኖ ከሚወዱ አባቱ ህልፈት በኋላ ከፍተኛ ሐዘን ውስጥ በመግባቱ ቀስ እያለ የእግር ኳስ ህይወቱን እየተወና አልኮል ውስጥ ይደበቅ ጀመር። በ2008 ዓ.ም ወደ ብራዚል ቢመለስም የነበረውን ችሎታና ብቃት መልሶ ማምጣት አልቻለምና በ2016 ዓ ም ከእግር ኳስ ዓለም ሙሉ በሙሉ በመተው ወሎውን ከብራዚል ማፊያ ቡድኖች ጋር አድርጓል። አንደኛ ሮቢንሆ ብራዚላዊው ሮቢንሆ በ18 ዓመቱ የሳንቶስ ፕሮፌሽናል ተጫዋች እያለ ቀጣዩ ፔሌ እንደሚሆን ይነገርለት የነበረ ተጫዋች ሲሆን የበርካታ ክለቦችን ቀልብ መሳብም ችሏል። በ21 ዓመቱ ሪያል ማድሪድን በመቀላቀል ጥሩ የሚባል ጊዜን ማሳለፍ የቻለ ሲሆን በ 2008 ዓ ም ወደ እንግሊዙ ማንቸስተር ሲቲ ተቀላቅሎ ተጫውቷል። እስከ 22 ዓመ ምት ባለው ጊዜ ውስጥም እንደ ብራዚል፣ ቻይናና ቱርክ ባሉ ክለቦች ቢጫወትም በ2013 ዓ ም ከሌሎች ግለሰቦች ጋር በመሆን አንዲት ሴት ላይ ጾታዊ ጥቃት በማድረስ ተከሶ ዘጠኝ ዓመታትን በእስር እንዲያሳልፍ ተፈርዶበታል። እናም አንዳንድ ጊዜ ሕይወት በእንደዚህ አይነት ገጠመኞች የተሞላች ናት ለማለት ያክል ይህንን ቪዲዮ አቀረብንላቸው። አብራችሁን ስለነበራችሁ ከልብ እናመሰግናለን። ቀጣይ እስከምንገናኝ ቸር ቆዩልን።